አቡሽ ማን ነው? ሰው ማመንጫኔ። ማን ማን አልከኝ? ሰው ማመንጫኔ። ስልኩን እንኳ ከሰው ጋር የምትገናኝበትን ፈሰን። ዘራፍ ተሽበኝ፣ ምን ገለብካት

ይሄ አንድ በለካት እን አባ አረ በላያ ጫኔ ትከደ ምን ምን ታርግኝ? የመጣሽ ወዴት ልትሄጂ ነው? አንቺ ኧረ ቆይ ምንድን ነው? ወይና እንትል ከኔ ጋር ነገር ይሄ ነበር እኮ ሲጀመር ምንድን ነው ሽ እንዴት ያለ ነገር ነው? ተው ሲሏቸው የማይሰሙም እናንተ አንቺ አንቺ እናንተ እንዴት ያለ ነገር ነው ዛሬ? አንቺ መፍትሄ ይሆናል እንዴት

እያለቀሽ ወደ አታስብሽ ን አንተም ጠጥ በል ዝም በል። ዝም ብለህ አብረሃት ሆንና እስኪ የቤት ውሻ ልላት ብሎ ነው የሚሆን። እኔ ምናምን ሰርች የሚቀመስ ነገር ይዤላት እመጣለሁ። እሺ፣ አይዞህ አንተ። አንቺም መድሃኔዓለም ምህረቱን ይላክልሽ፣ እግዚአብሔር ይማርሽ። መጣሁ

ዝም ብዬ መብሰልሰል ነው እንጂ። የፍቅር ደብዳቤ እስቲ በስማም ብዬ ልጀምር። ሰላምታ ከተቀመጥሽበት ታለሽበት ቦታ ይድረስ። በጣም ለምወድሽ እንደ ጠላቂ ጣ ስፍስፍ የምልልሽ ነሽ ነው ካልተው መት ነ

ቡና ቡናና፣ ለጤናሽ እንደምን አለሽ። እኔ ታንቺን አፍቆትና ሰቀቀን በስተቀር ደህና ነኝ። አስራ ሁለት ሎሚ አይሆንም። ራት አንቺን መርጭ አለው ለፍቅሬ ህይወት በሮቼን ጠምጄ ሂድ እንደማለት ግንባርሽ ነው ብዬ ቀንበሩን ሳምኩት። ምንም የለም። እዚሁ ከብዶ ነው ከብዶ ነው። እንደው ልጄ ከበደ ትምህርቱ እንደው የሚያስጠና ሰው እኮ አጣሁኝ። ዘመድ በቅርብ የሚገኝ የሚያስጠና ሰው ማን ጎጃም ናት? እንደዚህ ያለችህ። አቻ ፈራ ልብሰሽ ይኖራል። ምን ላድርገው? አባቴን አባቴን እያለ አስቸገረኝ። ሞቷል አልኩት ቢጨንቀኝ። እናቱም ምን ታደርጊዜሽ

አይደለም ያን ብዬ አይደለም። ምንም ልሽ ዋ የልጅ ማሳደጊያ ምን የቀበት ስሞች ሆነልኝ እንኳን ይሄ ብር ብዬ አይደለም እዚህ ቦታ ላይ የመጣሁት ልጁን ላስረክብህ የመጣሁት እኔም መታጨያ አይ አልረከም እኮ ያልኩሽ ይኸው ልሽ እኔ እንደውም አሁን እንደው ነበር ልመጣ ነበር። አሁን ትናንትና ልመጣ ስለ በሬ ጎፍቶ የሆነ ሰው ቆሞበት፣ በቃ በዚያ ነው ቀራው እንጂ አሁን ያለውን ነገር መጣል ዛሬም አይሆንም። እንግዲህአው እንያዝና ወደ ቤተ እህት እኔም የመጣሁበት አላማ እኔ አሁን ይመጣሉ። ተምህርታቸው ቤት ሁሉና ጫማም ምን ምንም ሱሪም ይገዛላል እንዴ ወደ ልጅው ካታስም፣ እኔ ወድሻለሁ፣ ያንቺውን አላውቅም። ሃይማኖት ያንድ ነው፣ አልነቃነቅም። ብላጨው በረደኝ፣ መሀል ራሴን እንዳንቺ አላያትም ወላጅናቴን

ወይ ጉድ ልጅን በዛ ሰራራ እንዴት! ምን አርግን የምትኝ ሻውና፣ አሁን አንቺ ምን አርግን የምትኝ ልታሳብጂ ነው ያስብሽ? ከዚህ በላይ አብጃለሁኝ እና ቴኒስ ዲያር ተረሰብኝ። ነገር የለም እኮ ምንሽ ነው የምልሽ? እህ ልጅ አይደለኝ እንዲያውም አባቷ ነፍሱን ይማርና፣ ባመቷ እሱ በሞተ ባመቱ እሷ ያመት ልጅ ናት። አሁን እሷ ናዝቄ፣ እንዴው ትንሽ ሲከፋኝ ጊዜ ወደ አዲስ አበባ አክስቴ ወሰደችኝ። አሁን እሷ ስትወስደኝ፣ እሷን በጀርባዬ ይዣለሁ እንዲሁ አንድስ የሚያክል እንዲሁ ደህነኛ መልኩ ጣቁሩ ምን የሚያክል እች ልጃገረድ ናት። እሷን ነው ማቀባል ፈረንጅ ይታይሽ፣ ፈረንጅ ነው ፈረንጁ። እንዴት ይሄ ሰላት ሆን እኔን ይመኘኛል? ደግሞ ልጅ አዝዬ በጀርባ ልጃገረድ ናት ብሎ የሚል ወንድ አታውቅም ብላ የሚል እንዴት ይመኘኛል? እንዴት ሊያገባኝ ተመኘ? የሰላቱ አልኩ። ከዛ አክስቴ እስኪ ዝም በይ ተረጋጊ፣ ሸጋኮሯች ኧረ አይሆንም አይሆን አልኩኝና፣ እሱን ታላገባዋት ብሎ እንደው ሽቅብ ቁልቁል ሽቅብ ቁልቁል አየኝ። እንዴው ሲያየኝም፣ በእንዴው እንዴ በፍቅር አይኑ ነው እንጂ እንዴ እንደምነግርሽ አይደለም። እኔ ግን ተበሳጭው፣ እንዴት ፈረንጅን ያክል ነገርን እኔን ያጨኛል? እንዴት ተመኘኝ? ደሞ እሷ አመል የላትም፣ ዋይ ዋይ ነምትል አላወርዳት። ምን ደሞ ሰው ያይብኛል? ምን ያይብኛል? ወይ አላወርዳት አሁን የዛን ጊዜ ታላገባት ሙች አገኛለሁ ብሎ ፈረንጅ ራሱ ሊያጠፋ ተገለገለ። እና እንደው እኔ ደግሞ ልጄን ሳላሳድግ እንደው ቁም ነገር ደረጃ ሳላደርስ የሰው አባት አላሳያትም ብዬ ብዙ ነገር አይቼባታል። እና እንደው እንደው ፈረንጅ ነው አልሽኝ? ፈረንጅ ፈረንጅ፣ እንደ ጠሀዬ መሰለ የተንቦገቦገ ፈረንጅ። ዘራፍ፣ አካኪ ዘራፍ! ብቻዬን እያወራሁ ቆይ ነው ወይስኝ? ሙቸ ሌላ ነገር እንድትሆኝ እንድንዶን ልሽ ያሰብሻንች አሮ

እኔም እንዲሁ ምንም እንደው አመጣለሁ አመጣ ነገ ዛሬ አይደለም አልኩሽ። ነገር አልኩሽ አንቺ ጋር አንተ ሲጠበኝ ጊዜ እኮ የዚያን ቀን ምነው እንደው ወሽመጤ ተቆርጦ እንደው በቤት ቡል ነሮ እዚያው፣ አንተ አቢ ስምን ማን ነበር ያልከኝ ሰው? ማመንጫኔ ሰው፣ ማመንጫኔ ሰው እዚህ ቤት እንዴት አመሻችኋል? ሰላም ሰምታችኋል? ደህና ናችሁ? ይሻረግ ይደፋልሽ። እንደው እንኳን እግዚአብሔር አተረፈሽ እንጂ እሮዋ ምን ሽኗ ያን ችግር ምን እንደሆነ ቁጭ አለ እና አልጋው ላይ ለምን አትሆንም ነበር ብትርፍት በዱኝ የመጨረሻ የመጨረሻ ማለት ነው። እንግዲህ ብትሽ ማለት ነው። ቀጥታ አምጥቼ እንደው ለምን ምንም አልሰማም። ስጀመር አምጥቼ አልጋ ላይ ነው የማስተኛው። አረ እንደው ምንም ችግር የለም። አሁን እንደው በተሰበሰብኩበት፣ አሁን እንደው ዘመድ ጎረቤቱ በተሰበሰበበት አምጥታ ይኸውና ልጅ ነው ብትል አሁን ምንድን ነው የማድረግ? እናንተ እርዱኝ፣ እናንተ ነው የሰኞ ግራ እኮ ነው የሆነብኝ። ምን ምን ምን አይነት ቀን ነው እንደው? የዚያሽ ቀን እንደው የተረገመሽ ቀን እንዴ! አረ አረ አረ አረ ድሊናን ተረጉዲ። አረ እንደው ዘንድሮ እንደው ምንም አልሆነልኝም እናንተ